በእርግጥም የሰው ልጅን ህሊና ሚዛን፣ የሞራል ዝንባሌና የኃጢአትን የንስሐን ጥልቅ ፍልስፍና እንደ ታላቁ ሩሲያዊ ጸሐፊ ፊዮዶር ዶስቶፍስኪ ወንጀልና ቅጣት ወይም ደግሞ ክራይም ን ፐኒሽመንት የገለጠ ድርሰት በእውነት ማግኘት አስቸጋሪ ነው። ይህ መጽሐፍ የወንጀል ታሪክ ሳይሆን የወንጀለኛውን ነፍስ የሚተነትን የአንድን ሰው አእምሮ እንደ መድረክ ተጠቅሞ የሰው ልጅን ሁለንተናዊ የህሊና ትግልን የሚያሳየን ድንቅ ድንቅ መጽሐፍ ነው። እንግዲያውስ ይህንን የዶስቶቭስኪን ድንቅ ስራ ከአገራችን የህይወት ፍልስፍና ጋር እያስተሳሰርን በጥልቀት እንመርምረው። ይህንን የመጽሐፍ ግምገማ እኔው ራሴ ዮናታን ዳዊት አሰፋ እንዲያዘጋጅችላችኋለሁ። መልካም ቆይታ። ወንጀልና ቅጣት የህሊና ጦርነትና የድህነት ፍለጋ ነው። ወደ አንድ ነፍስ ጥልቁ የተደረገም ጉዞ ነው። በሰው ልጅ ነፍስ ውስጥ የማይታይ ነገር ግን ከማንኛውም የጦር ሜዳ የከፋ ፍልሚያ የሚካሄድበት መድረክ አለ። ይህ የህሊና መድረክ ነው። ትክክልና ስህተት፣ ትዕቢትና ትህትና፣ እምነትና ጥንካሬ የሚ የሚላተሙበት ፊዮዶር ዶስቶቪስኪ በራሱ ህይወት የሞትን ጥላ አይቶ የተመለሰ ማለትም በይስሙላ የሞት ፍርድ ተፈርዶበት በመጨረሻው ሰዓት ቅጣቱ የተለወጠለት ሰው ነው። የዚህን ህሊና ጦርነት ገመና ለመመርመር ብዕሩን ያነሳ ደግሞ ታላቅ ደራሲ ነው። ወንጀልና ቅጣት የዚህ ፍለጋ ፍሬ ነው። መጽሐፉ የሚጀምረው በአንድ ጥያቄ ነው። አንድ ሰው ከህግና ከሞራል በላይ ነኝ ብሎ ቢያምንስ? አንድ ሰው ከህግና ከሞራል በላይ ነኝ ብሎ ቢያምንስ? ለላቀ ዓላማ ሲል የማይረባ ሰውን የመግደል መብት አለኝ ብሎ ቢያስብስ? ይህ መጽሐፍ ዳሰሳችን የዋና ገጸ ባህሪውን የሮዲዮን ራስኮልኒኮቭን አእምሮ እንደ መስታወት በመጠቀም የእርሱን የወንጀል ንድፈ ሐሳብ፣ የፈጸመውን ድርጊትና፣ የዚያም በኋላ እንደ ጥላ የተከተለውን የህሊና ቅጣት እንመረምራለን። የዶስቶቭስኪ መልእክት ቅጣት የሚጀምረው ከእስር ቤት ሳይሆን ወንጀሉ በተፈጸመበት ቅጽበት በራሱ በወንጀለኛው ነፍስ ውስጥ መሆኑን ነው። አበው ሲተርቱ ህሊና እንደ እሳት ነው፣ ያንን ካልሸፈኑት ደግሞ ያቃጥላል እንደሚሉት የራስኮልኒኮቭን ነፍስ ያቃጠለውን እሳት አብረን እንሞቃለን። ዶስቶቭስኪ ታሪኩን የሚተክለው ተክለው በ19ኛው ክፍለ ዘመን አጋማሽ በነበረችው ሴንት ፒተርስበርግ ከተማ ውስጥ ነው። ነገር ግን ከተማዋ ዝም ብላ መቼት አይደለችም፣ ራሷን ችላ አንድ ገጸ ባህሪ ናት። የድህነትና የጭንቀት ዓለም ከተማዋ በሙቀት የምትታፈን በቆሻሻ የተሞላች በሰካራሞች በድሆች የተጨናነቀች ናት። ራስኮልኒኮቭ የሚኖርባት ክፍል ከቁም ሳጥን ወይም ከሬሳ ሳጥን ብዙም የማትለይ ትንሽና ጠባብ ናት። ይህ ውጫዊ ጭንቀትና መታፈን በውስጡ የሚብሰለሰለውን የአእምሮ ጭንቀትና መታፈን ቁልጭ አድርጎ ያሳየናል። ከተማዋ የሞራል ዝቅጠት በዝሙት አዳሪዎች እንደነ ሶኒያ ባሉ ገንዘብ አዳሪዎችና በተስፋ መቁረጥ ስሜት በተሞሉ ሰዎች የተሞላች ናት። ይህም ራስኮልኒኮቭ በዙሪያው የሚያየው ዓለም ምን ያህል የበሰበሰ እንደሆነና የእርሱ ታላቅ ንድፈ ሐሳብ ለምን እንደተጸነሰ ለመረዳት ይረዳናል። ከተማዋ ራሷ የታመመች ነፍስ ናት ነው። የመጽሐፉ ማዕከል ሮዲዮን ሮማኖቪች ራስኮልኒኮቭ ነው። እርሱ ድሃ፣ ጎበዝ፣ የቀድሞ ህግ ተማሪ ሲሆን ከህብረተሰቡ ራሱን ያገለለና በራሱ አስተሳሰብ ዓለም ውስጥ የሚኖር ወጣት ነው። የወንጀሉ መነሻ የሆነው የእርሱ ንድፈ ሐሳብ ነው፣ የልዩ ሰው ንድፈ ሐሳብ ዘኤክስትራኦርዲነሪ ማን ቲዮሪ። ራስኮልኒኮቭ የሰው ልጅ በሁለት ይከፈላል ይላል። ተራ ሰዎች ወይም ኦርዲነሪ፣ እነዚህ የህግ ታዛዦች ታዛዦችናም ደግሞ የህብረተሰቡን ስርዓት ለመጠበቅ ብቻ የሚኖሩት ናቸው። እነርሱ የአሁን ዘመን ሰዎች ናቸው ይላል። ሁለተኛዎቹ ደግሞ ልዩ ሰዎች ናቸው፣ ኤክስትራኦርዲነሪ የሆኑ እነዚህ እንደ ናፖሊዮን ያሉ አዲስ ሐሳብን የሚያመጡ የድሮን ህግ ጥሰው አዲስ የሚሰሩ ናቸው። እነዚህ ሰዎች ለላቀ ዓላማቸው ሲሉ በመንገዳቸው ላይ የሚያደነቅፋቸውን ማንኛውንም ነገር ሰውን መግደል ጨምሮ ቢሆን እንኳ የማድረግ ህሊናዊ መብት አላቸው። እነርሱ የወደፊት ዘመን ሰዎች ናቸውና ይለ የተፈጸመው ወንጀል ዓላማ ራስ ኮልኒኮቭ አሮጊቷን ገንዘብ አበዳሪ ፓውን ብሮከርን ኤሌና ኢቫኖቭናን ለመግደል ሲወስን ዋናው ዓላማው ገንዘቧን መስረቅ አልነበረም። ዋናው ዓላማው ራሱን መፈተን ነበር እርሱ ልዩ ሰው ነው ወይስ ደግሞ ተራ ሰው እርሱ ቅምቡርስ ብሎ የሚጠራትን አሮጊት ገድሎ ገንዘቧን ለበጎ ዓላማ በመዋል ከህሊና ጸጸት ነፃ ሆኖ መቀጠል ይችላል ወይ። ወንጀሉ ለራሱ ያዘጋጀው ፈተናው ነበር። ይህ ድርጊት የትዕቢት ጥጉ ነው። ከዛ ራስ ኮሊኒኮቭ ወንጀሉን ይፈጽማል። ነገር ግን እንዳሰበው ቀላልና ስሌት የተሞላበት አልነበረም። ድርጊቱ የተዝረከረከና ደም የተሞላበት ሆነ። ከሁሉም በላይ ደግሞ የአሮጊቷን ንጹህት ሊዛቤታን በድንገት ገድሎ ወንጀሉን ያባብሰዋል። ከዚህ ቅዝበት ጀምሮ እውነተኛው ቅጣት ይጀመራል። እውነተኛ የሚለውን አስምሩበት። ከሰው ልጅ መገለል አሊኔሽን። ወንጀሉ ከመፈጸሙ በኋላ ራስኮልኒኮቭ በማይታይ ግድግዳ ከሁሉም ሰው፣ ከእናቱ፣ ከእህቱ፣ ከጓደኛው ራዝ ሙኪን ይለያል። ደማቸው ባእጁ ላይ ባይኖርም የፈጸመው ድርጊት ከሰው ልጅ ማህበረሰብ አግልሎታል። ከእነርሱ ጋር መሆን ፍቅራቸውን መቀበል እንደ እሳት ሆኖ ያቃጥለዋል። እውነተኛው ቅጣት ሌላኛው የአእምሮ ስቃይ ነው፣ ሳይኮሎጂካል ቶርመንት። በከፍተኛ ትኩሳት፣ በቅዠትና በፓራኖያ ይሰቃያል። ሁሉም ሰው ስለ ወንጀሉ የሚያውቅ ይመስላል። የሀገራችን አበው ሲተርቱ የደበቁት ነገር እሾ ሆኖ ይወጋል እንደሚሉት ማለት ነው። ሚስጥሩ ከውስጡ ሆኖ ያለማቋረጥ ይወገዋል። እረፍትን ያጣል። ሌላኛው የንድፈ ሀሳቡ ውድቀት እርሱ ናፖሊዮን አለመሆኑን ልዩ ሰው እንዳልሆነ በግልጽ ይረዳል። ናፖሊዮን ጦርነት ሲያደርግ ሕሊናው አይጸጸትም ነበር። ራስኮልኒኮቭ ግን አንዲት አሮጊትን ገድሎ ነፍሱ በጸጸት ተናወጠች። ይህ ንድፈ ሀሳብ ከንቱነቱን፣ የራሱን ተራ ሰውነት ያሳያል። እውነተኛ ቅጣት እስር ቤት ሳይሆን ይህ ከራሱ ህሊናና ከሰብአዊነት ያገለለው ሁኔታው ነው። ራስኮልኒኮቭ በዚህ የህሊና ሲኦል ውስጥ ሲዳገር፣ ዶስቶቭስኪ ወደ ድህነት የሚመሩትንና የእሱን ማንነት የሚያሳዩትን ገጸ ባህርያት በውስጥ ያስተዋውቀናል። ሶኒያ ማርሜላዶቭ፣ እርሷ የንጽህና የእምነትና የፍቅር ተምሳሌት የሆነች ሴት ናት። ለቤተሰቧ ስትል ሰውነቷን ለመሸጥ የተገደደች ዝሙት አዳሪ የሆነች ሴት ናት። ቢሆንም ግን በውስጧ ጥልቅ የሆነ የክርስትና እምነትና ርኅራሄ ያላት ሴት ናት። እርሷም እንደ ራስ ኮሊኒኮቭ ወንጀለኛ ናት። ማለትም የህብረተሰቡን የሞራል ህግ ጥሳለችና ሴተኛ አዳር ይሆናለችና። ነገር ግን የእርሷ ጥፋት ለሌሎች ስትል ነው፣ የእርሱ ግን ለራሱ ትዕቢት ስል ነው። ራስ ኮሊኒኮቭ ወንጀሉን የሚናዘዘው ለእርሷ ነው። እርሷም ሳትፈርድበት አብረን እንሰቃያለን አብረን መስቀላችንን እንሸከማለን ትለዋለች። እርሷ የድህነት መንገድ ናት። የድህነትና የድህነት መንገድ ናት። ሌላኛው ፖርፊሪ ፔትሮቪች ነው። እርሱ ወንጀሉን የሚመረምር ብልህ መርማሪ ነው። ነገር ግን የእርሱ ዘዴ የጣት አሻራ መፈለግ ሳይሆን የስነ ልቦና ጦርነትን መክፈት ነው። ራስኮልኒኮቭን በንግግር ያጠምደዋል። ንድፈ ሐሳቡን እንደሚያውቅ ይጠቁመዋል። እናም ራሱ እንዲናዘዝ ዕድልን ይሰጠዋል። ፖርፊሪ የኅብረተሰቡን ህግና የሕሊናን አይቀሬነት ይወክላል። ሌላኛው አርካዲ ሰርቪድሮ ጋሮቭ ነው። እርሱ የራስኮልኒኮቭ የጨለማ ገጽታ ነው። ሲልቪድራሮቭ ምንም አይነት የሞራል ህግ የሌለው በደመነፍስ ብቻ የሚኖር የራስ የራስኮልኒኮቭ ንድፈ ሐሳብን በተግባር ቢሳካ ምን ሊመስል እንደሚችል የሚያሳየን ሰው ነው ነገር ግን እርሱም እንኳ በሕይወቱ ባዶነትና ትርጉም አልባነት ተሰቃይቶ በመጨረሻ ራሱን በራሱ ያጠፋል ይህም የራስ ኮልኒኮቭ መንገድ መጨረሻው ጥፋት እንደሆነ ያሳየናል ወንጀልና ቅጣት ከገጸ ባህሪያቱ በዘለለ ጥልቅ ፍልስፍናዊ ጥያቄዎችን ያነሳልናል። ምክንያታዊነት ወይም ሪዝን በእኛ እምነት ወይም ፌዝ። የራስኮልኒኮቭ ወንጀል የምክንያታዊነትና የሎጂክ ውጤት ነው። በሱ ስሌት የአሮጊታዋ ሞት ከጥቅሙ ያመዝናል። ዶስቶቭስኪ የሚያሳየው ከፍቅር ከርኅራኄና ከእምነት የተለየ ምክንያት ብቻውን ወደ ጭራቅነት እንደሚመራ ነው። የራስኮልኒኮቭ ድህነት የሚመጣው በሶኒያ ንጹሕ እምነት እናም ፍቅር ነው። ሌላኛው የስቃይ ትርጉም ነው። ዘ ሚኒንግ ኦፍ ሰፈሪንግ። በዶስቶቭስኪ ዓለም ስቃይ አስፈላጊ ነገር ነው። ራስኮልኒኮቭ ከወንጀሉ በኋላ የሚደርስበት ስቃይ ነፍሱን ከትዕቢት የሚያነጻበት መንገድ ነው። ሶኒያ ስቃይን በእምነት ትቀበላለች። ዶስቶቪስኪ እንደሚነግረን ስቃይን በመቀበልና በማመን አንድ ሰው ንስሐ ገብቶ እንደገና ሊወለድ ይችላል። ራስኮልኒኮቭ ወደ ሳይቤሪያ እስር ቤት ሲላክ እውነተኛው የድህነት ጉዞ ይጀምራል። የድህነት ወይም ሪደምሽን ጽንሰ ሐሳብ መጽሐፉ ማንም ሰው ከድህነት በላይ እንዳልሆነ ያሳያል። ምንም ያህል ብንወድቅ የንስሐና የፍቅር መንገድ ሁሌም ክፍት ነው። ራስኮልኒኮቭ በመጨረሻ ወንጀሉን አምኖ ቅጣቱን ሲቀበል ከሕሊናው እስር ቤት መፈታት ይጀምራል። በሀገራችን ብሂል ለባለቤቱ ያመኑት ዕዳ የለውም ለባለቤቱ ያመኑት ዕዳ የለውም እንደሚባለው፣ ለህብረተሰቡና ለእግዚአብሔር ሲያምን የነፍሱ ዕዳ መከፈል ጀመረ። ስናጠቃልል ከትዕቢት ወደ ትህትና የተደረገ ጉዞ እናያለን። ወንጀልና ቅጣት የሚጠናቀቀው ራስኮልኒኮ በሳይቤሪያ እስር ቤት ሆኖ ከሶኒያ ጋር አዲስ ሕይወትን ለመጀመር ቃል ሲገባ ነው። ገና ብዙ መንገድ ቢቀረውም የድህነት ብርሃን ታይቶታል። ዶስቶቪስኪ ታላቅ መልእክት ይህ ነው፤ እውነተኛ ነፃነት የሚገኘው ከሕግ በላይ በመሆን ሳይሆን የሞራል ሕግን በመቀበልና በሰው ልጅ የጋራ ሰብአዊነት ውስጥ በመሳተፍ ነው። ትዕቢት ወደ መገለልና ጥፋት ይመራል። ትዕቢት መጨረሻው ጥፋት ነው እንደሚባለው ትህትና፣ ፍቅርና ስቃይን መቀበል ግን ወደ ዳግማዊ ልደትና እውነተኛ ነፃነት ይመራሉ። ይህ መጽሐፍ የወንጀልና የምርመራ ታሪክ አይደለም። ይህ የሁላችንም የጋራ ታሪካችን ነው። በውስጣችን ስላሉት የራስኮልኒኮቭ ትዕቢቶች፣ የሶኒያ እምነቶች፣ የሲልቪል ጋሮቭ ፈተናዎች፣ የፖርፌሪ ጥያቄዎች የሚተርክ የዘመናዊ ድርሰት ነው። የሰው ልጅ ውስብስብነት የህሊና የማይታጠፍ ህግና የፍቅር የማንጻት ኃይልን ለመረዳት የሚፈልግ ማንኛውም ሰው ሊያነበው የሚገባ የህይወት ታላቅ መጽሐፍ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ ከቻሉ አዎ ከቻሉ አባል በመሆን